ህይወት እንግዲህ አንዳንዴ እንደዚህ ነች ማለት ነው። ፉፉና ፍቅር ከተለያዩ በኋላ እንግዲህ እሱም ሰላም አጧል፣ እሷም ሰላም አጣለች ማለት ነው። ሴቶች ሁሉ ምንድን ነው የነካቸው? ምንድን ነው የሆነው ነገር? ምንድን ነው ያልገባኝ ኬሚስትሪ? ምንድን ነው ያልገባኝ ፊዚክስ ብሏልና ፉፉ ዛሬም እያለቀሰ ይገኛል። ፍቅርም ትናንትና አይታችኋታል በጣም እያለቀሰች ነበር። ሆድ ብሷታል። ማንም የለኝም ከፉፉ ውጭ የሚያስብልኝ፣ አብሮኝ የሚሆን፣ ችግሬንም ይረዳልኝ በደስታዬም በሐዘኔም በተከፋውም ደስ ባለኝ ቀንም ከጎን የሚሆን እሱ ነው። ስለዚህ እሱ ከራቀኝ፣ እሱ ከኔ ጋር መሆን ካልቻለ፣ እኔ ብሄድ ይሻላል ብላ እንግዲህ ሻንጣዋን ይዛ ሄዳ ነበረ። ከዛ ላይ ነበረ ቪዲዮ ያለቀው። ፉፉም የራሱን ህይወት መጀመር እንደሚፈልግ ተናግሯልና ኦሬዲ የሚያስተዋውቅ ነገር ነበረ ከልጅቷ ጋር ያላቸው ነገር ማለት ነውና ዛሬ እንግዲህ በአዲስ መንፈስ በአዲስ ቪዲዮ መጥቷል። በእርግጥ ተጎድቷል። ጥፋተኛ ነህ ብለው እሱን የምትወቅሱ ሰዎች በጣም ጥፋተኞቹ እናንተ ናቸው። እኔ ፉፉ ጋ ያገኘሁበት ጥፋትም ያገኘሁበትም መጥፎ ነገር የለም። እንደውም በተቃራኒው በጣም ያደነኩት በጣም በራስ መተማመን ያለው ልጅ ለሚወዳት ልጅ ዋጋ የሚከፍል እስከ ጥግ ድረስ ለሱ እንኳን እንደማቶነው እያወቀ ያወቀ ራሱ ህይወቷ እንዳይበላሽ ህይወቷ ያልሆነ መንገድ ውስጥ እንዳይገባ በጣም ሲጥርላት ሲጠነቀቅላት የነበረ ሰው ነው። በአጭሩ እውነት ለመናገር ና ለፍቅር በጣም የሚገባት የሚያስብላት ሰው ነው። ትክክለኛ አፍቃሪ ማለት ፉፉ ነው እና የሚችለውን ነገር አድርጓል። ና ተዋሽቷል፣ ተደብቋል፣ ብዙ ነገሮች ተደርገዋል። ግን ያው ያን ያህል ደግሞ ሰው ስህተት ይሰራል የሚሰራ ሰው መልካም ሰው ስትሆኑ ባጭሩ ስህተት ትሰራላችሁ የሆነ ሰዓት ላይ መሳሳታቸው አይቀርም እና ፍቅር ጋር የሚያጋጠመው ነገር እንደዛ ነው የእሷን ህይወት አበላሽታ የሌሎችን ሰዎች ህይወት ለማቅናት ደፋ ቀና ስትል ነበር መጨረሻውን እንደምታዩት ነው እነሱ በደስታ ተቃቅፈው ቤታቸውን መሰረቱ ትዳራቸውን ያዙ ወደ ፍቅራቸው ተመለሱ ያ ነገር ደስ የሚል ነገር ነው ግን የእሷስ ህይወት የሚለው ደግሞ በጣም በትልቁ ጥያቄ ምልክት ነው ለማንኛውም ግን አንድ አንዴ አጥፍታለች ምንም ወደ ኋላ የሚባል ነገር የለም፣ ወደፊት እንጂ ማለት ነው። ያለፈው ነገር ሁሉ አልፎ ተረስቶ ተትቶ ወደፊት ነው መሄድ ያለባቸው ብዬ ነው ማስበው። ና ፉፉ ከመጀመሪያም ጀምሮ ነግሯት ነበረ፣ አብርሽ መጠቀሚያ ሊያረጋት እንደሚችል በየዋህነቷ እየወሰነች ያለችው ውሳኔ በጣም ከእውነት የራቀ ጥሩ ያልሆነ እስከምንም በቃ በአጭሩ እንደሚያስቀራት በቃ ማለት ምንም መንገድ ብዙ ረዥም ጉዞ እንደማትጓዝ ነግራት ነበር። ስለሚወዳት ነው ይህንን ነገር ያደረገውና በዚህ ምክንያት እንግዲህ ልንወደው ልናከብረው ልናደንቀው ይገባል ብዬ ነው ማስበው። ለማንኛውም ግን ያለው ነገር ሁሉ ደርሶ እሷ አንዳንዴ፣ ይኸውልሽ ደርሶብሽ ሁሉን ነገር ታየዋለሽ፣ ግን ከመድረሱ በፊት ከመጎዳትሽ በፊት ነው እየነገርኩሽ ያለሁት ብሏት ነበረ። ፍቅር ደግሞ እኔ ለራሴ ማቅሰው ነኝ ስለ ራሴ እኔ ራሴ ያለሁት ምንም የሚያገባ ነገር የለም በሰዓቱ ብቻ ያልሆነ ንግግር ስትናገረው ነበረ። ተጎድቷል፣ ተሰብሯል፣ ብዙ ነገሮችን ሆኗል ብዙ ነገሮችን አሳልፏልና ፉፉም እንግዲህ ጨክኖ ቆርጦ ወስኗልና በቃ አጠገቡ ያለችው ሴት ነበረች፣ ፍቅር ጥላው በሄደችበት አለው ለብላ ያነሳችው ያገዘችው የረዳችው ልጅ አለችና ልክ አብርሽና ፍቅር የተለያዩ ጊዜ በጣም መከራ ውስጥ የነበረች ጊዜ ፉፉ እንዳወጣት ማለት ነው። እሱን ደግሞ ያው አንዳንዴ የእጅ አይቀርም ሰው የዘረውን ነው የሚያጭደውና እሱም ምርጥ ጓደኛ መጣው አለውል ያለችው አለችው ከፍቅር ጋር በተለያዩ ጊዜ በተደባበሩ ጊዜ ሲያለቅስ፣ ሲተክስ፣ ሲታመም፣ ሲወድቅ ሲነሳ ቤቱ ድረስ ሄዳ አብርሽ መትቶት ተሰብሮ ነበር እጁን ካስታወሳችሁና ያኔ ራሱ ቤቱ ሳትለይ አለው ልጅ ወንድሜ ብላ የሚሆነውን ነገር በቻለችው አቅም ሁሉ ስታግዘው ስትረዳው የነበረች ልጅ ናትና ብዙ ነገሮችን አሳይታለች። የሆነ ጊዜ እንደውም ፉፉ እች ልጅ ያለምን ምክንያት አይደለም እኔን እየረዳችኝ እያገዘች የምትገኘው የሆነ የፍቅር ስሜት አላት። ስለዚህ ይህን ነገር ማወቅ ፈልጋለሁ። በእንደዚህ አይነት ሙድ መቀጠል የለብንም። እች ልጅ ወደ ራሷ መመለስ አለባት። ምክንያቱም እኔ ከፍቅር ጋር እንደዚህ አይነት ነገሮች ተፈጥረውብኝ ድጋሚ እሷ ላፈቅራት ልወዳት ወይም ደግሞ በፍቅር ልቀጥል ልጀምር አልችልም በጭራሽና ና እውነታውን ማወቅ አለባት ብሎ ጠይቋት ነበር። ትወጅኛለች? ታፈቅርኛለች? ለእኔ ስሜት አለሽ ወይ? ለምንድነው የምታግዥ? ለምንድነው የምትረጅኝ ብሎ በስርዓት እየጠየቃት ነበር ግን ልጅቷ ምላሷ ምንድነው ምንም ነገር እንደሌላት ጀስት እንደ ሰው አሳዝኗት ታሪኩን ሰምታ በጣም እንዳዘነችለት ና ልትረዳው እንደፈለገች ነው እየተናገረችው የነበረው ና እሱም በጣም ተጨንቆ ነበር አይታችሁታል ቪዲዮ ሁላችሁም የላላያችሁት ነው ነገር እያስታወሳችሁ ምገኘው ና እንደዛ ከሆነማ በጣም ደስ ይለኛል በቃ እንኳንም እንደዚህ አይነት ስሜት አልተሰማሽ ምክንያቱም ከፍቅር ጋር በዚህ ሁኔታ ላይ ሆኜ እሷን ትቼ መጥቼ አንቺ ጋር ልሆን አልችልም እያለ ነበረና ብቻ ከባድ ሁኔታ ላይ ነበረ በጓደኝነት ቀጠሉ። ከዛ ግን የእሷ እንዳለ ሆኖ እንግዲህ ፉፉም የምትሰጠውን ቦታ አይቶ፣ የምትሰጠውን ጊዜ አይቶ፣ የምትሰጠውን አክብሮት፣ የምትሰጠውን ቀረቤታ አይቶ ሊወዳት ችሏል። ወይም ደግሞ የሆነ ስሜት ተሰምቶኛል፣ እሷም በአንድ ላይ ፈለገች፣ እኔ ስፈልጋት እሷም ፈለገች፣ የተፈላልገን የተገናኘ ነው። ስለዚህ ከእሷ ጋር መቀጠል እፈልጋለሁ። ከፍቅር ጋር ያለውን ነገር ከዚህ በኋላ ቋጭተነዋል። መልካም ነገር ነው የምመኝላት፣ ክፉ ነገር እንዲገጥማት አልፈልግም፣ እንድትጎዳ አልፈልግም ግን እኔ የራሴን ህይወት መጀመር ፈልጋለሁ ነው እያለ የሚገኘው ማለት ነው። እና ግን ልጅቷን መጣ ሲያወራት ሲነግራት ሲጠይቃት ወይም ደግሞ አብረን መሆን እንውን አይነት ነገር ሲላት እንዴት እንደዚህ ትላለ? ባለፈውም ነገር ነበረ፣ በቃ ለምን እንደዚህ አሰብክ? አንተ በእኔ ስሜት እንዴት ነው እርግጠኛ ሆነ ይህን አብረን እንቀጥላለን ምናምን የምትለኝ? ብላ ተቆጥታው ጥላው ነው ሄደችው። ፉፉ ደግሞ ያልጠበቀው ነገር ነው። በጣም ነው ያዘነው የከፋው። እውነት ለመናገር ፉፉዬ በጣም ቸኮልክ፣ ብዬ ነው የማስበው። ለምን ህይወት እቃቃ አይደለም፣ አሁን ከፍቅር ጋር መለያየት ነው አይደለ? ገና እንኳን ትንሽዬ እንኳን ሳትጫ፣ ትንሽ ለራስ ጊዜ ሳትወስድ፣ ምን አይነት ህይወት በምን አይነት መንገድ ካለፈው አሁን የፍቅር ግንኙነት ጀመራችሁ። የሆነ ሰዓት ላይ ያ ነገር ባይሳካ ባይሆን ከዛ ለቀጣይ ህይወታችሁ ምንድነው ጥፋቴ፣ ምንድነው ማስተካከል ያለብኝ ብላችሁ ከራሳችሁ ጋር ቁጭ ብላችሁ ካልተማከራችሁ ከአንዱ ፍቅር ዘላችሁ ሌላ ፍቅር፣ ከአንዱ ሰው ዘላችሁ ሌላ ሰው ጋር መሆን ይሄ ምንም በህይወታችሁ ላይ ጥቅም የለውም ጉዳት እንጂ ማለት ነውና አሁን ለልጅቷ በእርግጥ የምትወድህ ልጅ ከሃይማኖት ጋር የሚገናኝ የምትገናኝ የሃይማኖት የሚፈቅደውን ሴት ነው ያገኘው። ጥሩ ልጅ ና ታምራለች ቆንጆ ና ታስብላለች በደስታም ጊዜ በከፋም ጊዜ ከጎን አለው ል ያለች ናት። ማንም ሰው በሌለ ሰዓት አለው ያለችው እሷ ናት እና ልትመሰገን ይገባል። ልትወዳት ምንም ችግር የለውም። ግን ይህንን ጥያቄ አብረን እንሆን ለማለት ወይም ደግሞ አብረን የመሆን ብለ ጥያቄ ለማቅረብ በጣም ፈጠንክ። ያ ነገር ደግሞ ትጎዳለ። መፍጠንም መዘግየትም በሕይወታችን ላይ ዋጋ ሊያስከፍለን ይችላል እና የፉፉ ደግሞ በጣም የፈጠነው ሆነ እና እሷም ከዚህ በላይ እንደዚህ መቆየት አልፈልግም ብላ ጥላው ነው ሄደችው። እና አሳዝኖኛል። ሴቶች ሁሉ ምንድን ነው የሆኑት? ያችን ለሰው ሕይወት ለማስተካከል የሰውን ሕይወት ለማቃናት ስትል የማይሆን ሕይወት ውስጥ ገብታ የማይሆን ሙድ ውስጥ ከርተኝ ሄደች። እችኛዋ ደግሞ የሆነ ስሜት ተሰማኝ፣ አብረን እንቀጥል አብረን እንሆን ስላት፣ ድንገት ጥላኝ ሄደች። ምንድን ነው የተፈጠረው? ምንድን ያልገባኝ ነገር እያለ ነበር እና በጣም ነው የሚያሳዝነው። አንዳንዴ ጥሩ ሰው ስትሆኑ ብዙ ነገሮች ነው የምትጎዱት ና ብቻ። ፉፉም ጥሩ ነገር እየገጠሙ አይደለም፣ ፍቅርም ጥሩ ነገር እየገጠማት አይደለም በአጭሩ እኔ ፍቅርና ፉፉ ይቅርታ ተባብለው ያሳለፉትን ቢያንስ ምንም ነገር ይሁን ምንም ብዙ ጥሩ ጊዜያቶችን፣ ብዙ መጥፎ ጊዜያቶችን አንድ ላይ ሆነው አልፈውታል። ስለዚህ ይህንንም አብሮ በፍቅር ይቀጥሉ አልልም፣ ምክንያቱም ሃይማኖታቸው አንድ ስላልሆነ፣ በጭራሽ አብራችሁ በፍቅር ቀጥሉ አልልም። ፉፉዬ ልጅቷ መተመልሳ መምጣቱ አይቀርም። እንዲህ መጎዳት መሰበር የለብም። ተስፋ ቶሎ መቁረጥ የለብም፣ ግን ቶሎ ደግሞ ወስነ ፍቅር ውስጥ መግባት የለብም። ነገ ከነገ ወዲያ ብትጎዳስ የሚለውን ነገር ቆም ብለህ ማሰብ አለብን ግን ከፍቅር ጋር ሰላም መውረድ አለባቸው። በቃ ሰላም ህይወት የጸጸት ስሜት የጥፋተኝነት ስሜት ከፍቅር ጋም ከፉፉ ጋም ሳይኖር በሰላም ተለያይተው በቃ መልካም ህይወት ይሆንልህ፣ መልካም ህይወት ይሆንልሽ ተባብለው እንደ ጓደኛ ቢገናኙ ወይም ደግሞ ቢታረቁ ሰላም ቢሆኑ ጥሩ ነው ብዬ ነው የማስበው። ፍቅር ውስጥ ያለ ውስጧ በጣም ብዙ መከራ አለ። በጣም ብዙ ያልነገረችሁ ለሚዲያ ያላወጣችሁ ብዙ ነገር አለ ከበስተ ጀርባ ና እሷም የራሷ ብሶት አለባት፣ የራሷ ህመም አለባት። ና ወደ ራሷ እንድትመለስ የጥፋተኝነት የጸጸት ስሜት እንዳይሰማት፣ ፉፉም እንደዛው። ፉፉ ደግሞ በተለይ ሁሉም ሴቶች አንድ ናቸው ብሎ ማመን የለበትም ብዬ ነው ማስበው። ያም የሆነው ነገር ምንድ ነው ከፍቅር ጋር ሰላም ሲወርድ ነው፣ ወደ ራሱ ሲመለስ፣ ከራሱ ጋር ቁጭ ብሎ ሲያወራ ነው። ለማንኛውም ግን ፉፉ ያይዞ፣ በጣም መልካም፣ በጣም ቀልብ ያለ ሰው ነው። መልካም ነገር ይገጥማል ብዬ ነው ማስበው። ለምን መልካም ሰው ስለሆንክ መልካም ነገር ስላደርገ ስላለፍ፣ ምን የምትቆጭበት የምትጸጸትበት ራስህ የምትወቅስበት ነገር የለም። ነፃ ነህ በቃ ከምንም ነገር እና አይዞን ለማለት ነው። የምወደው ብቻ ነኝ እንጂ አጨንቆኛል። በጣም ነው ያሳዘነው የፉፉዬን አባት እውነት በጣም ነው የሚያሳዝነው።